ጦርነት የሰው ህይወትን አጥፍቶ ሀብትን፣ ንብረትንና ቁስን ብቻ ውድሞ አያበቃም። የሰው ልጅ የሚቆምለትን፣ የሚሮጥለትን፣ የሚደክምለትን ህልምና ተስፋውን ይነጥቃል። በህፃናት ነገ ላይም የማይጠፋ ጠባሳ ይጥላል። የነጋቸውን ህልምና ምኞትም ይቀርጻል። በአውሮፓ ህብረት የገንዘብ ድጋፍ በሴስቲ ኢትዮጵያ በትግራይ ክልል በተለይም ከኤርትራ ጋር አዋሳኝ በሆኑ አካባቢዎች በአዲግራት ዩኒቨርሲቲ የተጠናው ጥናትም ይህን የሚያረጋግጥ ነው። ጥናቱን ያካሄዱት በአዲግራት ዩኒቨርሲቲ የስነ ልቦና መመሪ አቶ አበራ ተፈሪ ናቸው። አቶ አበራ በኢትዮጵያ መንግስትና በህወሓት ጦርነት ምክንያት ጥናት ባካሄዱበት ወቅት ያዩትን ሲያስረዱ የጥናቱ ዋና ቦታ የሚባለው ኢሮብ፣ ዛላንበሳ፣ አዲግራት፣ ጎሎመካዳ ነው። ይህ አካባቢ ለኤርትራ ቅርብ ከመሆኑ አንጻር ከዘጠናዎቹን ጀምሮ በነበረው ውጊያ ሰዎች ለተደጋጋሚ ጊዜ ተፈናቅለዋል፣ ከአንድ ቦታ ወደ ሌላ። ስለዚህ በዚህ ጊዜ የተለያየ የራሳቸው ይሄና ትራውማ አላቸው ለረዥም ጊዜ የቆየ አሁንም ያለ እየቀጠለ ያለ። አሁን ደግሞ የሚወራው ቴንሽን ነው የጦርነት እንትን ነው። ስለዚህ ሰዎች የሆነ በር እኳ ሲል እንኳ የሚደናገጡበት ሰዓት ላይ ተጨማሪ እንደዚህ አይነት ቴንሽኖች ደግሞ ይበልጥ ከፍተኛ ጉዳት እያመጡ ይሄዳሉ። ስለዚህ ምን ያህል ነው ጉዳቱ ላልከኝ ሰዎች በህይወታቸው ፐርፐዝ ሚኒንግ ያጡበት አንሰርቴኒቲ ተስፋ ማጣት ያለበት። እንግዲህ ተስፋ ትልቁ የመኖራችን ምክንያት ነው። አንድ ላዛረስ የሚባል ሳይኮሎጂስት ምን ይለዋል? ሆፕ ዝ ሳይኮሎጂካል ኢኮኖሚ ኦፍ ፒፕል ዛት ጊቭ አንቲዶት ቱ ዲስፓየር ይለዋል። የሁሉ የስብረታችን መጠገኛ ተስፋ ነው። ስለዚህ እሱ ከተበላሸ ሰዎች የመኖር ትርጉም የላቸው ማለት። ያ ማለት ምን እያልን ነው? አሁን ሱሳይድ እየጨመረ የሄደ ነው። ሰዎች ለመኖር ጉጉት ከሌላቸው ሱሳይድ እየጨመረ ምክንያቱም ለድባቴ ለዲፕሬሽን የተጋለጡ ሰዎች ብዙ ናቸው። እናት ልጇን የምታበላው ነገር ካጣች፣ በዓለም ከምትወደው ነገር በሙሉ አንዱ እናት ልጇ ነው አይደለም እንዴ? ስለዚህ ልጇን የምታጣ ከሆነ በቃ የመጨረሻ የሀፍረቶች ሁሉ መጨረሻ ለእናትና ለአባት ለልጅህ ቤዚክ ንግድ አለም አቅረብ ነው። ምክንያቱም አንተ ለልጅ ሞዴሉነ አለሙ ያንን ማቅረብ አለመቻል ከፍተኛ የሆነ ጉዳት አለው ማለት ነው። በዚህ ደረጃ ችግሩ የተባባሰ እና ከፍተኛ መሆኑ ማረጋገጥ ይችላል አቶ አበራ። ጦርነቱ በተካሄደበትና ጥናታቸውንም ባደረጉባቸው ስፍራዎች የህፃናት ምኞትና ተስፋ ልክ እንደ ሌሎች አካባቢዎች ዶክተር፣ አውሮፕላን አብራሪ፣ ተመራማሪ ወይንም ሌላ ሙያተኛ መሆን ሳይሆን የሚመኙት በአካባቢያቸው የሚመለከቱትን ወታደርና ታጣቂ እንደሆነ አስረድተዋል። ህጻናት ለምሳሌ ክላሽ ልክ የከተማ ልጅ ለምሳሌ ሰላም ያለ አካባቢ ላይ መኪና፣ አየር የተለያዩ አሻንጉሊቶችን ሊጠቀም ይችላል። አይደለም ዊች ሚንስ ኢኖቬቲቭ የሆኑ ነገሮች ላይ ቴክኖሎጂዎች ላይ ትኩረት ያደርግ ይችላል። አልፎ አልፎ እናገኛለን ሽጉጥ የሚይዝ ምናምን ካለን ከሞዴሊንግ አንጻር ነው የሚመጣው። እዛ ግን በሚገርም ሁኔታ ህፃናት ተሰልፈው ክላሽ ቅርጽ በእንጨት በተለያዩ ነገሮች ሰርተው ተሰልፈው ሲሄዱ ትሬኒንግ ሲሰሩ አይነት ማይንድሴት ነበር። እኔ በጣም አዝን ነበር፣ ማንኛውም ማህበረሰብ ያዝን ነበር። ከፕሬቶሪያ አግሪመንት በኋላ በተወሰነ መልኩ ሰው ተንፈሳል። የሚገርም ባለፈው የመሬት መንቀጥቀጥ ነበር አዲግራት አካባቢ መቀሌ አካባቢ እና ብዙዎቹ የሚያስታውሱት የነበረው የተኩስ ሁኔታ ድምፅ ምናምን ነውና ከዛ መካከል አንዷ የሰማሁት ምንድን ነው፣ ልክ መሬት መንቀጥቀጡን ሲል ተወንጫፊ የተወረወረ ነበር ይመስለኝ መድፌ የተተኮሰ ነበር ይመስለኝ። አስበው እንግዲህ በዚህ ደረጃ ትራውማ ከፍተኛ የሆነ ስር የሰደደ ሆነ ያለውና ይህንን ለማስተካከል አሁንም የሰላም ግንባታ ወሳኝ ነው። ወይዘሮ ትምራት በላይ የሲኤስቲ ኢትዮጵያ የሀገሪቱ ዲሬክተር ናቸው። እሳቸው በጦርነቱ ከፍተኛ ጉዳት ለደረሰባቸው ሰዎች የገንዘብ የቁስ አሊያም የምግብ ድጋፍ ብቻ ሳይሆን ከደረሰባቸው ቁስል እንዲያገግሙ የስነ አእምሮ ህክምና አስፈላጊ መሆኑን ምሳሌ አንስተው አስረድተዋል አሁን ምንድን ነው የታዘመው አንድ ተፈናቃዮች ካምፕ እርዳታ ተሰጥቷቸው ነበረ እዛ ሴትዮዋ ምናለች እኔ ኮ እርዳታ ብቻ ገንዘቡ የሚበላው ብቻ አይደለም የምፈልገው እኔ የምፈልገው ቁጭ ብሎ ሰው የሚያዋራ ሊስት ያለፍኩት ችግር እንዲያው እንዳዋራው ነው የምንፈልገው ብላለች። ስለዚህ ምንድን ነው የሚያሳየ የስነ አእምሮ እንትን አለ ጭንቀት አላት ማለት ነው። ምንም ምግብ ብታቀርብ ምንትን ብትል ቁጭ ብሎ ምንድን ያጋጠመሽ፣ እንዴት እንዴት ቻልሽው፣ አንቺ ብቻ አይደለሽም ሌሎችም አሉ ብሎ ይሄን አይነት ካውንስሊንግ የሚሰጥ ሰው አጠገቤ ስለሌለ ይህን ያገኘሁ አይመስለኝም ያለችው እና ይሄ በደንብ እየሰራንበት ነው። የሥነ ልቦና መምህሩ አቶ አበራ አሁን የደረሰውን ጉዳት ለመቀነስና ወደፊትም መሰል ችግር እንዳይፈጠር ሰላምን ማረጋገጥ አስፈላጊ እንደሆነ አስታውሷል። ከፕሪቶሪያ ውል በኋላ የአካባቢው ወጣት ተንቀሳቅሶ መስራትና ከጫናው ለመላቀቅ እየሞከረ እንዳለ ያስታወሱት አቶ አበራ ከቅርብ ጊዜ በኋላ እየተፈጠረ ባለው ውጥረት ግን ስጋቶች መኖራቸውን ነግረውናል። መንግስታዊ ያልሆኑ ተቋሞች፣ የኢትዮጵያ መንግስት፣ ሌሎችም እነዚህ ሁሉ እንደዚህ በጦርነት ጉዳት የደረሰባቸው ማህበረሰቦች ጤና ሚኒስቴር እኔ ዲዝዝ ላይ ብቻ ትኩረት ማድረጉ በጣም ነው የሚገርመኝ። ብዙ ጊዜ እንደ አንድ የሳይኮሎጂ ባለሙያ ዲዝ ብቻ ላይ ትኩረት የሚያደርጉ ማለት ካንሰር እናክመዋለን፣ ቲቪ እናክመዋለን፣ ሌላውን እናክመዋለን። ልክ በዛ ልክ ይሄ የትራውማቲክ የሆነው ማህበረሰብ ፕሮጀክት ተነድፎለት ሊሰራበት የሚገባ ነገር ነው ብዬ አስባለሁ። አቶ አበራ ከዚህ በፊት የተፈጠረው ቀውስ ዳግም እንዳይፈጠር የመንግስትና የዜጎች ድርሻ ከፍተኛ እንደሆነ አስረድተዋል። በጦርነቱ ጉዳት የደረሰባቸውን ሕፃናትን ሴቶችና ወጣቶችን ማከም ደግሞ ተስፋቸውን መመለስ ብቻ ሳይሆን ለሀገሩ የሚበ ማህበረሰብ መገንባት እንደሆነ ባለሙያው ጠቁመዋል።